ታዲያ ከዚህ ሁሉ በኋላ ዋነኛው ጥያቄ ስንቱ ወጣት በዘመናችን ዝሙት ላይ እየወደቀ ለጋብቻ ሲሆን ግን ንፁሃንንና ጥብቆችን ይመኛል፣ ይህስ በቁርአኑ አንጻር እንዴት ይታያል የሚለው ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወደ ኢስላም ከመግባቱ በፊት ዝሙት ላይ ወድቆ የነበረው ሶሓብዩ መርሰድና ዝሙት የሰራ ማንኛውም ሙስሊም ዝሙተኛን እንጂ ንፁሃንን ማግባት አይችልም የሚለው ቁርአናዊ አንቀጽ አስደናቂ ታሪክ ምናልባትም አብዛኞቻችን ወይም ሁላችንም በሚባል ደረጃ ከኢስላምና ከተውበት ብርሃን በፊት የኖርነው የራሳችን የሆነ ጃሂልያ፣ የመሀይምነት ዘመን ይኖረን ይሆናል። ታዲያ ያ ዘመን ምናልባትም በወንጀል የተጨማለቀ ከአላህ መንገድ የራቀ የስጋዊ ፍላጎት ፈረስ እንደ ልቡ የሚጋልብበት የህይወት ምዕራፍ ሊሆን ይችላል። እነሆ የመርሰድን ረዲየላሁ አንሁ አጃኢብ የሆነ ታሪክ ከመስማታችን በፊት ለአንድ አፍታ ቆም ብለን በምናብ ወደ ጃሂልያ ጨለማዊ ዘመን ተጉዘን ያውም ዝሙት በድብቅም በግልጽም በውርደት ይፈጸም ወደ ነበረበት እና ከዚያም ወዲህ አንድ ሰው ይህንን ወንጀል ለመፈጸም ከቤቱ ወጥቶ ሰው እንደያየው ተሸማቆ በጨለማ ተከልሎ ይጓዝበት ወደ ነበር ዘመን ደረስ ብለን የምናብ አይናችንን ገልጠን ወደ ራሳችን ዘመን ወደ ሀያ አንደኛው ክፍለ ዘመን እንመለስ። ባይገርማችሁ መርሰድም ወደ ኢስላም ከመግባቱ በፊት የዚህ ህይወት አካል የነበረና አናቅ ከምትባል በውበቷ ከምትታወቅ ዝሙተኛን ለማግኘት ሲል ተገን ከሚያደርጉት ነበር። ክቶስ የእኛ ጃሄልያ ከመርሰድ ጃሄልያ ምንኛ ከፋ! ምንኛ አስተራቀቀ! ዛሬ ላይ ዝሙት በጨለማ የሚፈጸም የጥቂቶች ወንጀል መሆኑ ቀርቶ በቀን በብርሃን የሚፎከርበት በየማህበራዊ ሚዲያ ላይ ክና ሼር የሚደረግለት የብዙሃን መብት ሆኖ ወንጀል በገዛ ስልካችን ውስጥ ገብቶ ከ ጋር አብሮ እየዞረ ዝሙትና መንስኤዎቹ እንደ ጉንፋን ተራ በሽታ ሆነው ክብራቸውን የሸጡ ወጣቶች በየዩኒቨርሲቲው በየመንደሩና በየድብቅ ቤቱ እንደ ቅጠል ረግፈው፣ ስልኮቻችን ከአላህ ቃል ይልቅ የሐራም ምስሎችና ድምፆች የሚጎርፉባቸው የሐራም ሱፐር ማርኬቶች ሆነው፣ ልቦቻችን በዝሙት ዝገት ጠቁረው፣ ዓይኖቻችን ሐራም ከማየት አልደክም ብለው፣ ጆሮዎቻችን የሸይጣንን ድምፅ ከመስማት አልሰለች ብለው፣ ወጣቱ ክብሩንና ማንነቱን የወደፊት ህይወቱን የአሄራ ቤቱን ለ ቃ ስሜት ሲል ከሸጠ ሰንበት በት ብሏል። ታዲያ በዚህ ስሜታዊ አውሬ በተበላ ትውልድ ፊት የሱሐብዩን መርሰድን ታሪክ ማንሳቱ ከቶስ ምንኛ የክስ መዝገብ ሊሆን ይችላል? መርሰድ አንድ ጊዜ የጃሂልያ ህይወቱን ላኢላህ ኢላላህ ብሎ ሲሰናበት ከነ ሙሉ ቆሻሻው ነበር የደፈነው። ታዲያ ከሁሉም በላይ የሚያመው ያ የጃሂልያውን የህይወት ትቢያ አራግፎ የተነሳው ጀግና በውበቷ የምትታወቅ ወጣት ራሷን አሳልፋ ስትሰጠው፣ ግድለሚቅርብኝ አላህን እፈራለሁ ብሎ ሲሸሻ እኛ በየሰከንዱ በስልካችን ስክሪን ላይ የሚጎርፉት በሺህ የሚቆጠሩ አናቆችን ለመሸሽ ምን ያህል ስታግለን፣ ምንስ ያህል በአላህ ፍራቻ ደንግጠናል የሚለውን መልስ መስማት ነው። ብቻ ምን አለፋችሁ በዚሁ በዘመነ በዘመንሽ በዘመኔ የአላህን ቁጣ ከሚያስከትሉ ከባባዶ ወንጀሎች አንዱ መሆኑ ተዘንግቶ በእጆቻችን በያዝናቸው ስልኮች አማካኝነት መኝታ ክፍላችን ድረስ ዘልቆ ገብቶ በምንመለከታቸው ፊልሞችና ተከታታይ ድራማዎች በመናደምጣቸው ሙዚቃዎችና በምንጎበኛቸው የማህበራዊ ሚዲያ ገጾች አማካኝነት ልባችን ውስጥ እንደ ተራ ነገር እንዲሰርጽ ተደርጎ የአይን ዝሙት፣ የጆሮ ዝሙት፣ ዝሙት ዝሙትና በመጨረሻም እነዚህ ሁሉ ተደማምረው ወደ ብልት ዝሙት የሚወስዱት መንገዶች ሁሉ ከመቼውም ጊዜ በላይ ዛሬ በእኛ ዘመን ክፍትና ቀላል ሆነዋል። መርሰድ ረዲየላሁ አንሁ፣ ያ በጦር ሜዳ እንዳንበሳ የሚያገሳው፣ በሌሊት ጨለማ ውስጥ ደግሞ የተበዳዮች ተስፋ ሆኖ እስረኞችን ነጻ የሚያወጣው እንደ ማንኛውም ሰው የራሱ የሆነ የትላንት ታሪክ ነበረው። መርሰድ ኢስላም ከመምጣቱ በፊት በጃሂልያ ድቅድቅ ጨለማ ውስጥ ልቡን ያሸነፈው ነፍሱን የጠፈረው አንድ የህይወት ምዕራፍ ነበረው። በዚያ ዘመን መካ ውስጥ በውበቷና በግርማ ገሷ የምትታወቅ አናቅ የምትባል አንዲት ሴት ነበረች። ታዲያ ስሟ እንደሚያመለክተው ውበቷ አይንን የሚይዝ፣ ንግግሯ ልብን የሚያስር ስለነበር ብዙዎች ይመኟት ነበር። ታዲያ በጃሂልያ ዘመን በመካ የኃጢአት ጎዳናዎች ላይ የመርሰድና የአናቅ ግንኙነት በኢስላም የተከለከለ ቢሆንም እንደ እሳት የሚለበልብና ስሜታዊ ስለነበር፣ በጦር ሜዳ የማይበገረው ጀግና በአናቅ ፊት ሲቆም ግን ልቡ ይንበረከክና ሌሊቱን ተገና አድርገው በድብቅ ይገናኙ ነበር። በዚያን ጊዜ ግን ግንኙነታቸው የፍቅር ሳይሆን የአላህን ህግ የጣሰ በስሜት አሸዋ ላይ የተገነባ የሐራም ግንኙነት ስለነበር አናቅ ለመርሰድ የነፍሱ እስር ቤት የስሜቱ ማዕበል ነበረች። ነገር ግን የኢስላም ብርሃን የመካን ተራሮች ሲያበራ የመርሰድ ህይወት ሙሉ በሙሉ ተቀይሮ ላኢላሃ ኢላላህ የሚለው ቃል ልቡ ውስጥ ሲገባ የድሮውን የጃሂልያ ህይወቱን ከነ ሙሉ ቆሻሻው ቀብሮ ተነስቶ የአናቅን ትዝታ ከልቦ አውጥቶ ያንን የሐራም ግንኙነት በንስሐ አንባጥቦ ፊቱን ሙሉ በሙሉ ወደ አላህ አ ዞረ ታዲያ በዚያ ወቅት መካ ለሙእሚኖች እንደ ሀገራቸው ሳትሆን እስር ቤት ስለነበረች አንድ አማኝ ጌታ የአላህ ነው በማለቱ ብቻ ለግርፋት ለእስራትና ለስቃይ እየተዳረገ የቁረይሽ አለቆች ልባቸው በድንጋይ ታሽቶ በሙስሊሞች ላይ የሚፈጽሙት ግፍ ከቀን ወደ ቀን እየከረፋ በየቤቱ ዋይታ በየጎዳናው ፍርሃት ነግሶ ነበር በዚህን መሃል ሌሊቱ ሲገባና የመካ ጎዳናዎች በጨለማ ሲዋጡ በከሃዲያን የታሰሩ አማኞችን ከመዲና ድረስ በእግሩ እየተጓዘ ለማስመለጥ እየ ከተቀጣራ እየተሰቃዩ ያሉትን ሙስሊም ወንድሞቹንና እህቶቹን ከአውሬዎች አፍ መንትፎ ወደ ነጻነቷ ምድር ወደ የስሪብ ወይም መዲና ለማሻገር የመካን ጠባብ መንገዶችና ድብቅ መውጫዎች እንደ መዳፉ እያየ እንደ ሌሊት ወፍ ሆኖ በጠላት ሰፈር ውስጥ ይበር ነበር። ታዲያ በዚህ ስራው ላይ ሳለ በአንዱ ቀን በአንድ ጠባብ መታጠፊያ ላይ ሲደርስ በሌሊቱ ክፍል መርሰድ በሚል ጥሪ ጸጥታው ተሰበረ። ያኔ ደንግጦ ሲዞር ከፊት ለፊቱ የቆመችው አናቅ ነበረች። ያኔ ሲድኔ የጨረቃው ብርሃን ውበቷን አጉልቶ ቢያሳይም በመርሰድ አይን ግን የታየችው ውብ ሴት ሆና ሳይሆን የተከፈተች የጀሃነም በር ሆና ነበር። ከዚያም አናቅ ወደ መርሰድ ተጠግታ፣ መርሰድ ሆዬ ለካንተነህ የወገኖቻችን እስረኞች የምትዘርፈው፣ ጭራሹን የሌሊት ሌባ ሆና ሀል ብላ ያላገጠችበት ሚስጥሩን በማወቋ ልታጋልጠው እንደምትችል እያስፈራራችው ድምጿን አለስልሳ በድጋሚ የሸይጣንን ወጥመድ ዘርግታ፣ ግዴለም ይህን የደከመ አማኝ ተወው። የድሮውን ጣፋጭ ጊዜያችንን እናስታው እና ና የእኔ እቅፍ ላንተ ክፍት ነው፣ አልጋውም የሞቀ ነው። የድሮውን ጣፋጭ ጊዜያችንን እናስታውስ፣ ግድለህም ይህች ሌሊት የኛ ብቻ ትሁን፣ ማንም አያውቅብንም፣ ከዚህ ሁሉ ጭንቀትና ሀሳብ ገላግዬ በሙቀት የልሸፍንህ ስትለው፣ አለም በሙሉ ጸጥ ብላ የእርሱን ውሳኔ የምትጠባበቅ መሰለች። ታዲያ አናቅ የጋበዘችውን እቅፍ ሲመለከት ያየው የሴት አካልን ሙቀት ሳይሆን የጀሃነምን እሳት የሰማው ጣፋጭ ቃላቶቿን ሳይሆን የአላህን ቁጣ የሚያመጣውን የሸይጣን ጊዜ ነበር። አናቅ ሆይ አላህ ዝሙትን እርም አድርጓል፣ ብሎ ሲተነፍስ ይህ የመርሰድ አዲሱ ማንነት፣ አዲሱ ህግ ሃይማኖቱን በተግባር ያወጀበት ታላቅ መግለጫ ነበር። ታዲያ መርሰድ ያችን የሐራም ብር በፊቷ ላይ በኃይል ሲዘጋባት የአናቅ ፊት በቅጽበት ተቀይሮ፣ ያ የማባበል ፈገግታ ጠፍቶ፣ በምትኩ የውርደትና የንዴት እሳት ነግሶ፣ ጥያቄዋ ውድቅ መደረጉ፣ ውበቷ መናቁ፣ ክብሯ የተደፈረ ያህል አድርጓ ሳመማት፣ ያኔ የሸይጧን ወጥመዷ ሲበጠስ ባት ወደ ሁለተኛው እና የመጨረሻው የሸይጣን ስራ ተሸጋግራ፣ እናንተ የመካ ሰዎች ሆይ እርዱኝ፣ እስረኞቻችሁን የሚሰርቀው ሌባ ይሄ ነው፣ ኑ ያዙት እያለች ጮኸች። ያኔ ከየድንኳኑና ከየቤቱ የተኙት የቁሬሽ ተዋጊዎች በጩኸቱ ደንግጠው ተነስተው ችቦዎችን በቅጽበት ለኩሰው ጨለማውን እንደ ቀን አብርተው ሌባ ሌባ የሚሉ የቁጣ ድምጾችን እያስተጋቡ ስምንት በቁጣ የጦፉ ሰይፋቸውን የመዘዙ ኩፋሮች መርሰድን ከበቡት። ያኔ አጠገቡ ሲደርሱ አላህ ለአንድ ታማኝ ባሪያውን የገባውን ቃል ኪዳን መቼም የማያፈርስምና መልእክተኛውን እና አቡበክርን በሰውር ዋሻ ውስጥ ከለላ እንደሰጣቸው ሁሉ ለመርሰድም ከለላውን አድርጎለት ከጠላት ጋር ረደው። ይህኔ ሁኔታው ሙሉ በሙሉ ሲረጋጋና የጠላቶቹ ድምፅ ሲጠፋ መርሰድ በጥንቃቄ ከተደበቀበት ወጥቶ የያዘውን ምርኮኛ ተሸክሞ በሌሊቱ ክፍል መዲና ሲደርስ ሰውነቱ በድካም ቢዝልም ከስጋዊ ድካሙ በላይ በልቡ ውስጥ ያልተቋጨ አንድ ትልቅ ያቀየረበሸው ያቺ በጨለማ ውስጥ ያገኛት ወደ ሀረም የጋበዘችው ከዚያም ለሞት አሳልፋ ልትሰጠው የሞከረችው አናቅ የእርሷ ጉዳይ ከአእምሮ አልጠፋ ብሎ ምናልባትም ይህችን ሴት አግብቷት ከዚህ ከምትኖርበት የውርደት ሕይወት አውጥቶ ወደ ኢስላም ብርሃን እንድትገባ ሰመም መሆን ሲመኝ፣ ብቻ ምንም ይሁን ምን ጉዳዩን በራሱ ፍላጎት ሳይሆን በመለኮታዊ መመሪያ ሊወስን ፈልጎ አቧራውን ሳያራግፍ ድካሙን ችላ ብሎ በቀጥታ ወደ መልእክተኛው አለህ መስጂድ አምርቶ በሳቸው ፊት በአክብሮት ቆሞ፣ አንቱ የአላህ መልእክተኛ ሆይ አና ቅላግባትን ብሎ ሲጠይቅ ጥያቄው በአየር ላይ ተንጠለጠለ። ያኔ ሶሃባው ሁሉ ይፈቅዱለት ይሆን እያሉ ሲያወጉ የመልእክተኛው መልስ ዋሕይን ከመጠበቅ ውጪ እሺም እምቢማል ነበረም። ከዚያም ጅብሪል ዋሕይን ይዞ መቶ፣ አዛኒ ላ የንኪሖ ኢላ ዛኒየተን አው ሙሽሪከተን ወዛንየቱ ላ የንኪሑሃ ኢላ ዛኒን አው ሙሽሪኩን ወሁሪመ ዛሊከ አለል ሙእሚኒን፣ እነሆ ዝሙተኛ ሰው ዝሙተኛን ወይም አጋሪን እንጂ አያገባም፣ ዝሙተኛም ሴት ዝሙተኛ ወይም አጋሪን እንጂ አያገባትም፣ ይህም በምእመናን ላይ እርም ተደርጓል የሚለውን መልእክት ታደረሰ። ይሄኔ መልሱ ግልጽና የማያሻማ ሆነ። ልክ ዘይትና ውሃ እንደማይቀላቀሉት ሁሉ ንጽሕና እናርኩስነትም በኢስላም በተቀደሰው የጋብቻ ገመድ ሊተሳሰሩ አይችሉም የሚል ታሪክ ነበር። ታዲያ ከዚህ ሁሉ በኋላ ዋነኛው ጥያቄ ስንት ወጣት በዘመናችን ዝሙት ላይ እየወደቀ ሳለ ለጋብቻ ሲሆን ግን ንጹሃንንና ጥብቆችን ይመኛል፣ ይህስ በቁርአኑ አንጻር እንዴት ይታያል የሚለው ነው። አንቀጹ የወረደው አናቅ በዝሙት ህይወቷ ላይ በነበረችበት ንስሐ ባልገባችበትና እንዲያውም ሌላን ሰው ወደ ዝሙት በምትጠራበት ወቅት ሲሆን ህጉ የሚመለከተው በወንጀላቸው ላይ ያሉትንና ከሱ ያልተመለሱትን ነው። አናቅም ደግሞ በዚያች ቅጽ በዝሙተኛ በሚለው መለኮቷ የፍርጃ ስር ነበረ። ስለዚህ በዚያ ሁኔታዋ ንጹህ ከሆነው መርሰድ ጋር እንድትጣምር አልተፈቀደላትም ነበር። ስለዚህ በተውበት ከታጠቡ መጋባት የሚችሉ ሲሆን፣ ካልሆነ ግን ዝሙተኛና ንጹሃን መጋባት አይችሉም ማለት ነው። ለዚያም ነው መርሰድ ተውበት ቢያደርግም እሷ ስላላደረገች እንዳያገባት የተከለከለው። በመጨረሻም የመርሰድ ረዲየላሁ አንሁ ታሪክ ተራ ታሪክ ሳይሆን ለዚህ ዘመን ትውልድ የቀረበ ህያው መማሪያ መጽሐፍ ነው።